ያንተን ከል ቁሜ የምሰማ ይመስላል እንዴ? ይሄ ወንድም ድጋሚ ቤቴ ለቀ እንድትወጣል ነግረ እርምጃ ነው ወስደ። ይሄ በዚህ መሳሪያ ጭንቅላትን ሳልበት ነው ሲኖላ ከተደበቀች በታውጣት። ማን ሲኖላ? እኔ ሲኖላ የሚባል ሰው አላውቅም። በነገራችን ላይ ልንገርህ፣ እገልሃለሁ እኔ ዲቤ ለማፈራራት ብቻ መሳሪያ ልዝም። እሺ ታዲያ ምን ትጠብቃለህ? አትተኩስ። ድፍረት በጣም ደስ ይላል። ስማ፣ ይሄ ድፍረት እኮ ነው የሰው ሚስትን ቤትን እንታስገባ ያደረገ ቲቪ ምክንያት እኛ ወንዶች ፈረደ። ለማንኛውም ከዚህ በኋላ እንደዚህ እንዳታይኝ። ለምን ስለም አልፈልግ። እሺ አንድ ጊዜ ጉንጭ ይሸልሳ ነው። እሺ ደፋር። ቆይ ለምን አታይኝም? ምን እየሆናችሁ ነው ያላችሁት? ባለጌ እንደምታልከኝ እውነት ነው ሲኖላ። እኔ ይሄንን ከአንቺ አልጠብቅም ሲኖላ የምሳሌ ድራማ በክፋቷና በትንኮሏ የምትታወቀው ወይዘሮ ማህሌት እዚህ ላይ ሜላ ትባላለች። ሌላኛው የቱት ድራማ ድምቀት የሆነው ዳንኤል እዚህ ደግሞ ኦርከ ይባላል። ለማንኛውም ሲኖላ ክፍል ሶስት ምን አዲስ ነገር አለ? እጅግ በጣም ደስ የሚል ልብ አንጠልጣይ ድራማ ነው። የሲኖላ ታሪክ በጅምሮ እንዲህ ነው። እንግዲህ ሲኖላ የተባለችው ሴት አንድ ሰው አግብታ ትኖራለች። ያለ ፍላጎቷ ይደበድባታል፣ ይረግጣታል፣ የማያደርጋት ነገር የለም። ሆኖም ይህንን የተመለከተው ኦርካ ወይም ዳንኤል ሴት ልጅ መበደል ያንገበግበዋልና በአንድ ወቅት ደብቆ ወደ ቤቱም ይወስዳታል። ከነሱም እንድትኖር ያደርጋታል። ወይዘሮ ሜላት ወይም በክፋቷ የምትታወቀው ማህሌት ማለት ናት። ወደዚህ ሰው በመደወልም ከነሱ ጋር እንደሆነችም ትነግረዋለች። ሆኖም ወዲያውኑ እየሮጠ ሽጉጡን አቀባብሎ ወደ ቤት ይከሰታል። ከኦርካ ላይም ደቀ ነው ሚስቴን መውሰድ ሳይንስ እንዴት ቤቴን ደፍረህ ትገባ ቻልክ? በማለትም እርሱ ላይ ዛቻና ማስፈራሪያ እያወርድ ገብቷል። ደቀነውን ሽጉጥ እንዲተኩስ ኦርካ ሲገፋፋው ነበረ ኦርካ በጣም ጀግናና ደፋር ነው። ሴት ልጅ ስትበደል ማየት በጣም ያማዋል። ሆኖም ሴት ልጅ መበደል ሳያንስ እንዴት ቤቴ ድረስ እዚህ ደፍረህ መጣህ? በማለትም የደቀነውን ሽጉጥ እስኪ ተኩሰው እስኪ በል እያለም በድፍረትም ይናገረዋል። እስከ መጨረሻም እያንዳንዱ የቤቱ ጓዳና ግድግዳ ቱን ለማግኘት ሲል ሲያስስ ቆይቷል። እርሷ ግን ከአንድ በር ስር ነበረ ተቀርቅራ የነበረው ማለትም ሲኖላ ሲኖላ ከባሏ ለማምለጥ ያላደረገችው ነገር የለም። እጅግ በጣም ስቃይና ፈተና የበዛበት የትዳር ሕይወቷ ምርር ሳያደርጋት አይቀርም። በዚህ የተነሳ ከነ ዳንኤል ጋራ ወይም ከነ ኦርካ ጋራ መዋል ማደር ከጀመረች ሰንበት በት ትብላለች። ኦርካ ባለቤት የሆነችው ወይዘሮ ሜላት ነገሩን በሚስጥራዊነት እንድትጠብቅ ብትነገርም እርሷ ግን በጎድን ስልክ እየደወለች በዚህ ወጣች፣ በዚህ እያለችም ትነግረዋለች። ይህ አምባገነን የሆነው የሲኖላ ባለቤት እዛ ቤት እያንዳንዱ ጓዳዎች አስሶ ሲያጣም እስከ መጨረሻ ተስፋ ቆርጦ ወደ መጣበት ይመለሳል። ለወይዘሮ ሜላት ስልክ በመደወል አለች አላልሽኝም ነበር ቀለድ ሽብኝ ሄድ እያንዳንዱ የቤት በር ሆነ መስኮቶች ከፋፍጅህም ተመለከትኩኝ፣ ሲኖላን ግን በቀላሉ ላገኛት አልችልም፣ በማለት በሀሰት እዛ ቤት እንዲመጣ እንዳስደረገችው አድርጋም የተደራደረችበትን ገንዘብም ሊሰጣት እንደማይችል ዝቶባታል። እርግጠኝነት የምነግርህ ነገር ቢኖር ሲኖላ ከቤት እንዳለች ምንም የተሳሳተ ነገር አልነገርኩም። አሁንም ከቤት አለች። ናና መውሰድ ትችላለህ። አሁኑኑ ካላመንከኝ መንከኝ ደግሞ ማስረጃ እልክልሃለሁ በማለት ነግረዋለች። እሷ ስለመኖሯ የቪዲዮ ማስረጃ ላኪልኝ በማለትም ተነጋግራ ስልኩን ትዘጋዋለች። ወይዘሮ ሚላት በክፋት የታጠረችው በነገራችን ላይ ወይዘሮ ሚላት በየሄደችበት ክፋትና ተንኮል መስራቷን አላቆመችም። እዚህም ባለትዳር ሆና ሳለ ጥራዊ መረጃዎችን አሳልፋ በመስጠት ለባለቤቷ ጠላት ናት። ሆኖም ኦርካ ግን ባለቤቱን ማንነት በደንብ የተረዳ አይመስልም። ገና ውላ ስትመጣ ማስመሰሏን የቀጠለችበት ወይዘሮ ሚላት ሜላት እንኳን ደህና መጣሽ ብሎ ከመቀበል ውጭ በእሷ ምንም አይነት ክፋትም ሆነ ተንኮል አላሰበም። አብዛኛውን የሲኖላ ህይወት ለወይዘሮ ሜላት በሚነግራት ሰዓት ወይዘሮ ሜላትም ለእርሷ እያዘነች መስላ፣ ነገር ግን ሲኖላን ብቻዋን ስታያት እዚህ ቤት መቼ ነው የምትሄጅው? በጣም ሰልችቶኛል አንቺን ማየት። ለምን አቶጭም? ትዳርሽን ትተሽ መተሽ እኛ ጋር ተደረበሽ ምን ትሰሪያለሽ? እያለች ታሳድዳ ገብታለች። ሲኖላ ይህንን ነገር በግልጽ ለኦርካ አልነገረችውም። ኦርካ ምንም የሚያውቀው ነገር የለም ማለትም ሲኖላ ከዛ ቤት እየተበደለችና ብዙ ፈተናዎችን እያየች መሆኑን ጭራሽ ማንም የነገረው የለም። እሱን ስታይ የምታስመስለው ወይዘሮ ሜላት ሯን ስታገኛት እንደተለመደው በጭቅጭቅ መከሯን የምታበላት ሲኖላ ነገሩን ምስጢራዊ አድርጋ ይዘዋለች። የኦርካን ደግነት ሳታመሰግን አላለፈችም። ይ ካለው በስቃይ ባታወጣኝ ኑሮ እስካሁን በህይወቷ ልገኝም ነበር፣ ትለዋለች። እንግዲህ በዚህ ሁኔታ ሰዓቱ ምሽት ሆነና ሁለታቸውም ተኝተዋል። ካ ከአልጋው ላይ ሲኖላ መሬት ላይ ተኝተዋል። ወይዘሮ ሜላት ቀረጻ ላይ ናት። ምክንያቱም የሲኖላ ባለቤት የሆነው ዴቪዶ እያንዳንዱ የቪዲዮዎች ማስረጃ ማየት ይፈልጋልና፣ ሆኖም እነዚህ ቪዲዮዎችን ቀርጻ ስትጨርስ ወደ ውጭም ትወጣለች። ቪዲዮንም ላከችለት ኦርካ ቀና ብሎ ሲኖላን ውበት ያስተውል ነበረ ምን እያየህ ነው አለችው ሲኖላ እሱ ስራ ምን ያህል ረቂቅና ድንቅ ነው እንዴት አድርጎ ውብ አድርጎ ሰርቷታል እያልኩኝ በፈጣሪ ስራ እየተገረምኩ ነው ይላታል በውበቷ ሲደመም የቆየው ኦርካ እባክን ወንዶች ሁላችሁም ማመላችሁ ነው ምናልባትም አንድ ነገር አስበው ይሆናል ማለትም የኦርካን አታይ በሌላ ነገር ጋር ነበር ያያያዘችው ማለትም ባለቤቷ ሲበድላትና ሲጨቁናት ከነበረው ህይወቷ ጋር አያይዛ ነው። እርሱ ምንም ላስብ አልችልም ግን በጣም ስለምታምርና ውብና ቆንጆ ስለሆን ውበትሽን ለማድነቅ ስለፈለግኩ ነው በማለት ነግሯታል። ይህኔ ሁለታቸው እንዲህ ባሻገር እየተያዩ እያወሩ ሮሜላት ለአቶ ዴቪዶ በመላክም ወደ ክፍል ትመለሳለች። ይሄኔ ሁለታቸው ነቅተው ስላየቻቸው አላችሁ እንዴ እንቅልፍ አልወሰዳችሁም? አለች ወይዘሮ ሜላት። ይህንን መርዘኛ ቪዲዮዋን ማለትም በእነሱ እጅግ አደጋ የሚያመጣውን በሲኖላ ህይወት ላይ ፈታኝ የሆነውን ነገር እያሴረችባት እንደሆነ ስራዋን እያሰበችም በጣም ደነገጠች። ምን አስደነገጠች ሽሏታል። የሲኖላ ህይወት አሁንም እያሳስበው ስለመጣ ከዛ ሰው እስከ መቼ ድረስ ደብቆ እንደሚያኖራ ያደረገ ነው። ታዲያ መልካም ነገሮችን ለሲኖላ እያሰበላት ሳለ ወይዘሮ ሜላት ግን ሲኖላን እስኪ እዚች ቤት ስታድሪ አይሻለሁ፣ ዛሬውኑ መጥቶ ይወስድሻል እያለችም የዛተችባት ነው። ቤቱ በጩኸት ተሞልቷል። ሁለታቸው ትግል ውስጥ ገብተዋል። ጉርቧንም አንቀታለች። እንደውም እዚህ ቤት እንድታድሪም እንድትይ አልፈቅድልሽም ድረስ በትዳሬ ላይ ጣልቃ ገብተሽ ባለቤቴን እስከምትወስድ ድረስ ፈቃደኛ ለሆነልሽ በማለትም ኦርካን ገና ለገና ታፈቅርብኛለች በሚል ስሜት በጥላቻ ዓይን እየተመለከተቻትና ና ሲኖላን ከቤት አስወጥታ እስከምታባረር ድረስ በጣም እየተጣደፈች ስለነበረም ይህኔ ሁለታቸው በጭቅጭቅ ባሉበት ሰዓት ኦርካ ወደ እነሱ ሊገላግላቸው ሄዶ ነበረ። ሆኖም ምን እንዳለች ታውቃለህ? በማለትም ተናቸው እንጂ እኔ ኮ ባለቤቴን በጣም ወደዋለውኝ ከእርሱ ጋራ ታርቄ መኖር ነው የምፈልገው ብላኛለች በማለት በሀሰት ሲኖላን ከሰሰቻት። ይሄኔ ኦርካ በጣም ይደናገጣል። እውነቷን ነው እንዴት እንደዚህ ታያለሽ? ይህንን ካልሽ በጣም ባለጌነሽ በማለት ስሜታዊ ሆኖ ይናገራታል። እኔ ሲኖላ በቃ ተሁኝ ከዚህ በኋላ ሊሄድ በማለትም ወደ ውጭ እየሮጠች ለመሄድም እያሰበች ነው። ሜላትም የሲኖላን መውጣት ተከትለው ኢየ ሳይመጣ ወጣች ማለት ምናልባትም ወደ ሌላ ቦታ ልትሄድ ትችላለች። ያሆነ ደግሞ ለእኔ እጅግ በጣም አደጋለው። ምክንያቱም እጅ ከፈንጅ መውሰድ ይኖርበት ነበረ። አምላኪው እያለችም እየተማጸነች ነው። መጨረሻም ኦርካ በዚህ ምስት የት ነው የምትሄጂው እያለ እየተከታተላት ና ሲኖላ ካለችበት ለመመለስም ጥረት እያደረገ ነበረ። ይሄኔ ሲኖላን እንቅ አድርጎ ያዛት። ማለትም እንድትመለስ ከባለቤቷ አደጋም አሁንም እየጠበቃትም ስለነበረ፣ ከእንግዲህ በኋላ በቃኝ። እኔኮ የሚስትን ነገር ሰምተህ ልታባርረኝ ስታስብ እጅግ በጣም ነው ያዘንኩት። የእሷን ውሸት ሙሉ በሙሉ እውነት ነው ብለህ አምነህ ተቀብለሃል። ነገሩ ግን እንደዛ አልነበረም። እንደውም የወይዘሮ ሜላ ጭቅጭቅ በጣም ሰልችቶኛልና ይህንን ቤት ለቅቄ ለመውጣት እገደዳለሁ እያለችም ነገረችው። ኦርካም በፍጹም አትሄጅም በማለት ግጥም አድርጎ ይዟታል። ነው እየተነጋገር ነው ቃላችን ለምን ታፈርሻለች? በማለት ላ ሀሳቧን እንድትቀይርና ከዛ ቤት ተረጋግታ እንድትኖር እየጠየቃት ሳለ በራቸው ተንኳግቷል። ይህ ያንኳኳው የሲኖላ አባል ዴቪዶ ይሆን ወይስ ሌላ ሰው? ዴቪዶ ደረሰ ማለት እጅግ በጣም አደጋለሁ። ለማንኛውም ግን ወይዘሮ ሜላት ንኮሎ እጅግ በጣም ባደገኛ ሁኔታ እየተጓዘች ትገኛለች። ለሲኖላ ፈታኝ ህይወትም ሆናባታለች። በሚቀጥለው ክፍል ምን አዲስ ትዕይንት እንመለከታለን? ሲኖላ ክፍል ሶስት አዲስ ድራማ ነው፣ እጅግ በጣም ተወዳጅ ነው። ብትከታተሉት አተርፉበታላችሁ ብዬ ተስፋ አደርጋለሁ። ታሪኩ ባጭሩ ይህንን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። በሚቀጥለው ክፍል እስከምንገናኝ ድረስ ለቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እየጠየቅኩ እዚሁ ተሰናብትኳችሁ ባይ ባይ።